ፍርቱ ጉድና ቡዑረጅ ረማ በርኖት ሀይ የእኛ የፍርቱ ጀነሬሽን ተከታዮች ዛሬ እንዴት ናችሁ? ደህና ናችሁ? ዛሬ ስለ መደመር ነው ምናየው። መደመር ምን ለምሳሌ ቶላ ሃምሳ ብር ነበረው አያንቱ ደግሞ አርባ ብር ነበራት። አያንቱ እና ቶላ አብሮ ዘጠና ይሆናል። በእሱ ምሳሌ ይሄን ምን እሰራዋለን? ዘጠኝ መቶ ሰላሳ አምስት ሲደመር ሰማንያ አምስት ዘጠኝ መቶ ሰላሳ አምስት ሲደመር ሰማንያ አምስት አምስት ሲደመር አምስት አስር ዝዮለት አንድ አንድ ሲደመር ሶስት አራት አራት ሲደመር ስምንት አስራ ሁለት ሁለት እዚህ ትቀመጥና፣ አንድ አስር አስር እዚህ ላይ ትቀመጣለች። አንድ ሺህ ሀያ ነው መልሱ። የሁለተኛ መልስ እንሰራለን። የሁለተኛ መልስ ሶስት መቶ ሀያ አንድ ሲደመር ሲደመር አራት መቶ ሃምሳ ሶስት ልጆች፣ ቀላል ነው። ይሄ የቀላሉ ነው። ቀላል አንድ ሲደመር ሶስት አራት፣ አራት አምስት ሲደመር ሁለት ሰባት ሶስት ሲደመሩ አራት ሰባት ሰባት መቶ ሰባ አራት ነው መልሳችን። የሶስተኛው ጥያቄ የሶስተኛው ጥያቄ ሀምሳ ዘጠኝ ሀምሳ መቶ ዘጠኝ ሲደመር አንድ መቶ ዘጠና ስንደምር፣ ዘጠኝ ወደ ታች ትወርዳለች። ይሄም እንደዛው ነው፣ ይሄም ወደ ታች ይወርዳል ዘጠኝ። እዚህ ጋር መደመር ስላለ አምስት ሲደመር አንድ ስንት ነው? ስድስት ስድስት ማለት እቹት ስድስት ኪናት የአራተኛ ጥያቄው አንት አንድ መቶ አርባ ስምንት ሲደመር ስድስት መቶ ሰባ ሁለት ይሄን ስንደምር አስር ስምንት ሲደመር ሁለት አስር ነው። ሚሄ ነው እዚህ ትቀመጥና፣ አንዷ እዚህ ላይ አምስት አምስት ሲደመር ሰባት አስራ ሁለት ሁለት እዚህ ትቀመጥና አንድ አለን ሁለት አንድ ሲደበር አንድ ሁለት ሁለት ሲደምር ስድስት ስምንት ስምንቷ እዚህ እንጽፋት አለን ስምንት መቶ ሃያ ነው መሳቼት። የአምስተኛው ጥያቄ ደግሞ ሁለት መቶ ሰማንያ ስድስት ሲደመር አርባ አራት መቶ ሰላሳ ሰባት ይህ ቀላሉ ነው። ከአንድ ቤት አስር ቤት እና የመቶ ቤት እነሱ እንዳት ድረሱ እነሱ በጣ በጣም አስፈላጊ ናቸው። እሺ ስድስቲን ደመር ሰባት አስራ ሶስት አንዷ ትቀምጠልች አትቀመጥን። አንዷ ከዚህ ተነስታ የአስር ቤቱ ላይ ነው የምትቀመጠው። ይሄ ዘጠኝ ከሆነ ዘጠኝ ላይ ሶስት ማለት አስራ ሁለት ሁለቷ እዚህ ትቀመጥና አንድ እዚህ ጋር ትቀመጣለች። ሲደመር አራት ማለት ሰባት ነው ማለት ሰባት መቶ ሀያ ሶስት የፉርቱ ጀኔሬሽን ተመልካቾች እንደረሱት ኮፕሊንግ ሰብስክራይብ ሼላይ መቀነስ፣ መደመር፣ ማባዛት እና መካፈል ላይ አገኛቸዋለሁ። በሶስቱ ቋንቋ አፋሮሞ፣ ኢንግሊሽ እና አማርኛ በፉርቱ ጀኔሬሽን ውስጥ ግቡ እና እዩት።